ያ ጋይስ እንዴት ናችሁ? ከዚህ በፊት ስለ ክሪፕቶ ክራሽ የተባለ አፕሊኬሽን ቪዲዮ ሰርች ያላችሁ ነበረ፣ እንዴት እንደምትሰሩ ምናምን። ሶ አሁን ደግሞ እንዴት ዊዝድሮ እንደምታደረጉ ልንገራችሁ ነው የመጣሁት ማለት ነው። ሶ ከእናንተ የሚጠበቁ አሰራሩን እዚህ ጋር ታገኙታላችሁ ማለት ነው። ያ ቪዲዮው ላይ ታገኙታላችሁ። በመጀመሪያ ስታርት ምንሆኑ ትነካላችሁ። ከዛ የኛውን አንድ የሚሽን ምናምን ለማግኘት ማለት ነው እኛው ደግሞ ለአምስት ደቂቃ ምናምን ወደ ታች ይቆጥራል። እሱ ከቆጠረ በኋላ እዚጋ መታችሁ ክሌም ነው የሚሆን ትነካላችሁ። እሱ ስትነኩ ደግሞ ይኛው ይከፈትላችኋል። በዚጋ ደግሞ ይህንን ቡኮይን ማግኘት ይችላላችሁ ማለት ነው። ይኛ ቡኮይን እዚጋ ይቆጥርላችኋል። ሶ ይህን ቡኮይን ለምን እንደሚጠቅማችሁ እዚጋ መታችሁ ይኛውን፣ እነዚህ ጌሞችን ለመጫወት ይጠቅማችኋል ማለት ነው። እሱ አሁን ለምሳሌ አስር ሺ መቶ ሺ ቢቲቲ አለ ለምሰጠውን ይኛው እኛውን ጆይን ታደርጉታላችሁ ማለት ነው። እኛውን ጆይን ለማድረግ ምን ያስፈልጋቸዋል? ይላቸ ሰባት ቢኮይን ያስፈልጋቸዋል። ከዚህ በፊት ነግሬያችሁ ነበረ እዚህ ጋር አሁን ያንን ቢኮይን እዚህ ጋር ሰባት ካላችሁ ጆይ የሚለውን ትነክታችሁ ጌሙ መጫወት ነው። ጌሙ ከተጫወታችሁ ና አንደኛ ከወጣችሁ ና ካሸነፋችሁት አይ መቶ ሺ ቢቲቲ ይሰጣችኋል ማለት ነው። እ ያንነው ለመንካት ጆይ የሚለውን ትነካላችሁ ሶ አሁን ቶርናማንቱን ጆይን አርጋችሁ እላችሁ እሱን ጆይን ካርጋችሁ በኋላ ስታርት ምናምን ካላችሁ ማለት የኛው ልጅ ስታሸነፈ ማለት ሰባት ሺህ ምናምን እስኮራ መጣ፣ መቶ ሺህ ምናምን ቢቲቲ ይሻለማል። የኛው ደግሞ ስድስት ሺህ ሁለት መቶ እስኮራ አምጥጧል ማለት ነው። ስንት ይሻለማል መሰላችሁ? ሀያ አምስት ሺህ ቢቲቲ የኛው ደግሞ ስድስት ሺህ እስኮራ አምጥጧል ማለት ነው። ስንት ያገኛል መሰላችሁ? አሁን እሱ እነዚህ ከአንድ እስከ ስር ያሉት ይሸለማሉ ሁሉም ማለት ነው። ሶ እናንተም ደግሞ ይህኛን ጆይን ካረጋችሁ በኋላ ምንትነካላችሁ እዚጋ ደግሞ ቴምብስ ሁለት ጊዜ የመጫወት ጌኒን ጌም ሁለት ጊዜ የመጫወት እድል አላችሁ። ሶ ይህንን ለመንከት ከዛ ፕሌናውን ምለውን ትነካላችሁ። ፕሌናውን ምለውን ስትነኩት ወደ ጌሙ ያስገባቸዋል ማለት ነው። እዚጋ ብዙ አይነት ስኮሮች አሉ። ሶ እንደዚህ ሲያመጣላችሁ ምን ታደረጉታላችሁ መሰላችሁ? ሶ አሁን ቁጥሮችን መፈለግ ነው። ቶርናመንቱን ገብታችሁ ከተጫወታችሁ እዚህ ጋር እንደዚህ ቦነሳችሁን ይነግራችኋል ማለት ነው ስትገቡ። ሶ አሁን ተመለሳችሁ እንዴት ውዝዱ እንደምታረጉ ላሳያችሁ። ሶ አሁን ወተናል ማለት ነው ከጌሙ። ከዛ በመቀጠል እዚህ ጋር ፕሮፋይሉ የሚነውን ነግታችሁ እዚህ ጋር እኔ አሁን እስካሁን ስንት ጌም ጆይን አድርግ ያለሁ አንዱን አሻንፍ ያሉ ማለት ነው። አሁን ቦኮይን ምንም አይነት ቡኮይን የለኝም። ሶ እዚህ ጋር ደግሞ አይዲያችሁን የባይናንስ አይዲያችሁን ቫሪፋይ ማድረግ ነው ማለት ነው። እሱን ካረጋችሁ በኋላ እዚህ ጋር ተመልሳችሁ እኛውን ትነካላችሁ ከዛ ያላችሁን እዚህ ጋር ይጽፍላችኋል። ከዛ አሁን ዊዝድሮ የሚለውን ትነካላችሁ። ባይናንስ ፔ የሚለውን ትነካላችሁ። ከዛ ኮይን፣ ቹዝ ኮይን የሚለውን ትነካላችሁ። ኛውም ማለት ነው ሶ እሱን ከነካችሁ በኋላ እዚህ ጋር ኖ ክሪፕቶ ኮይን ይላችኋል። እዚ ጋር ማጠበቅ ነው ኔትወርክ ስለሆነ ነው እንጂ ያላችሁን እዚ ጋር ያመጣላችኋል። ኮ አሁን ያላችሁን እዚ ጋር ምትጦላችኋል። አሁን ያለን አንድ አራት ሺ ቢቲቲ አለን ማለት ነው

ባይናንስ ፔይ ከታችስ ኮይን የምለው ነግሬያችሁ፣ በመቀጠል ደግሞ እዚህ ጋር እንደዚህ ነው የሚያመጣላችሁ እናንተ ያላችሁ፣ ከዛ ዩኤስዲቲ ከዛ 0.0 ዩኤስዲቲ በክሪፕቶ ነው የሚካፍላችሁ ማለት ነው። እዚህ ጋር እነዚህ ደግሞ እንዴት እንደምታገኙ ምናምን ነግራችሁ ነበር። ያንን ቪዲዮ ቼክ አድርጉት ማለት ነው። እኔ ያልኳችሁን በደንብ ስሙትና ያኛውን ቪዲዮ ተመልክቱት ማለት ነው። መጨረሻ ላይ ያስቀምጡላችኋል ቪዲዮ ማለት ነው። እንደዚህ ያላችሁን እዚህ ጋር መታችሁ መጽሐፍ ነው ከዛ ኮንቲኒው ምን ሆነ አክታችሁ ትመልሳችሁ ሆነም ተመለሳችሁ እንዴ እነን አክታችሁ ያላችሁትንም ሁሉም ማውጣት ትችላላችሁ ምንም የተገደበ መጠን የለውም እስከቻላችሁ ድረስ ነው ያላችሁን በቀን እስከቻላችሁ ማውጣት ትችላላችሁ አሁን 300 ፒፒ ፔፔ ይን ከዛ ኮንቲኒው ከዛ ቪዲዮ ተከታተሉ ከዛ ወን ደሞ እዚህ ጋር ያለን ይለነ ማለት አሁን እንደዚህ ሪፍሬሽ ታረጉታላችሁ ያላችሁን ይነግራችኋል ሪፍሬሽ ስታረጉት ማለት ነው አሁን ስንት ዜሮ ና ዜሮ ዜሮ ዜሮ ሀያ ሰባት ቢቲሲ ቢትኮይን ብቻ ነው ያለ ማለት ነው። የኛውን ሂስትሪ የሚለውን ነግታችሁ እኛው ማለት ነው እንደዚህ ነግታችሁ። አሁን ያገኛ ዊዝድሮ አሁን ዊዝድሮ ያረጋችሁትን እዚህ ጋር መታችሁ ሰክሰስ ብሏል ወይ አላለም ውን እዚህ ጋር መታችሁ ማየት ትችላላችሁ ማለት ነው። አሁን ዊዝድሮ ያረግነውን ተመልከቱት ማለት ነው። ፔንዲንግ ፔንዲንግ ፔንዲንግ ፔንዲንግ ይላሉ ሁሉም ማለት ነው። አሁን ትንሽ ሰላሳ አንድ ሰዓት ወይ ከበዛ ሁለት ሰዓት ቢቆዩ ነው ከዛ ይመጣል። እንደዛ ማግኘት ትችላላችሁ። እሱን ካረጋችሁ ዊዝድሮ ሰክሰስፉሊ ካላችሁ እዚህ ጋር ይመጣላችኋል የእኛው ኖቲኬሽን ማለት ነው። የኛው ይታያችሁ ኋላ የኛው እዚህ ጋር ሲያመጣላችሁ ይህንን ነክታችሁ ማግኘት እንደዚህ ያመጣላችኋል ማለት ነው። ዊዝድሮ ሰክሰስፉሊ ብሎ ላችሁ ወደ ባይናንስ አካውንታችሁ በቀጥታ ይገባላችኋል። ይመቻችሁ። ቻናላችን ሰብስክራይብ ካላረጋችሁ ሰብስክራይብ ያርጉ። ይመቻችሁ።